ደግሞ የራሳችን የቤታችን ዲዛይን ነው። ያው ብዙ ጊዜ እኛ የምንሰራቸው በዱባይ ክር ስለሆነ ከለራቸው በጣም ነው የሚመጣው። ወደ ቀጣይ ስንሄድ ወደ ቁርባን ልብስ ነው የምንሄደው። ያው የቁርባንም ይሆናል ለቤተ ክርስቲያን የሆናቸው። እዚጋ ዝግዛጎቹ እንዳለ ሰንሰለቶቹ በፈርጥ የተሞሉ ናቸው። እዚጋ ያለው ነገር በፈርጥ ነው የወረደው። እዚጋ መስቀሎቹ እንዳለ ክቡ ላይ ሙሉም ገብቶለታል እጅግ በጣም ውብ የሆነ ልብስ ነው። ይህ ልብስ ሁለት አይነት ነው እንደምንናገረው፣ ልስልስ ያለ ነው በጣም ደስ ይላል ልብስ ስፋቱ፣ ጥበቡም ሰፊ ነው እንደምታየው፣ አርብቀው ምናምን በጣም ቆንጆ እጅግ በጣም ነው የሚያምረው። ሰላም ጤና ይስጥልኝ። እንደምን ሰነበታችሁ ውድ አድራሽ ሚዲያ ቤተሰቦች። በዛሬ ቪዲዮዋችን ለተለያዩ ዝግጅቶች የሚሆኑ እጅግ የሚያማምሩ የሐበሻ ቀሚሶችን የምታገኙበትን ቦታ ይዤላችሁ መጥቻለሁ። የቀሚሱን አይነትና ዋጋቸውን እያስቃኘኋቸው አብራችሁ የምቆይ ላይክ እና ሰብስክራይብ በማድረግ አብራችሁን። ሰለም ሰላም፣ ጸዲ ነሽ አለን። ከዚህ በፊት መተናል ተመልካቾች ያውቁሻል እና ቆንጆ ቆንጆ ቀሚሶችን ነበር ያሳየሽን። ዛሬ ስምንድና ያዝሹ? እሺ፣ እኔ እናት፣ ካሁን በፊትም ቆንጆ ልብሶችን ይዤ ቀርብ ያለው፣ አሁን ደግሞ ያለቁ የፈርጥ ልብሶችን እና ብትን ልብሶችን ይዤ መጥቻለው። ከዚህ ስጀምርላችሁ በጣም ቆንጆ ላይት ከለር ናት። በጣም ደስ የምትል ዝም ያለች በጣም የምታምር ደረጃ አላት። እንደምታየው አዲስ ልብስ ናት። በጣም ቆንጆ ልብስ ናት። ይሄ አሰራሩ ወርቀ ዘባ አገባቡ፣ እዚህ ጋር ያለው ሳባው ክሩ የሆነ በቃ ፍክት ብሎ ወቷል። ላይት ነው በጣም ደማቅ የሚባል አይደለም። ያው ብዙ ጊዜ እንደዚህ አይነት ልብስ ከለሮችን የሚፈልግ ሰው አለ። በጣም ያልደመቀ፣ በጣም ደግሞ ጮክ ያላለ ነው ከለሩ በጣም ያምራል። እንደገና ደግሞ ብዙ ጊዜ ከታች ጠባብ ከላይ ደረጃ ነው። ይሄ ግን ከታች ሰፋ ብሎ ደረጃውን ደግሞ ከታች ቀሚስ ላይ ብዙም ባልተናነሰ ወጣ ብሎ ተቀምጦለታል። ለየት ያለ ልብስ ነው። ይሄ አሁን እጅጌና አንገት ተሰርቶለት ሲያልቅለት በጣም ቆንጆ ይሆናል። አርቦ ስፋቱ ሸማኔው ተጠንቅቆ ነው የሰራለት። ሁሉ ነገር ያለ ልብስ ነው። በጣም ቆንጆ ነው እንደምታየው እንደዚህ እንደምታየው በጣም ቆንጆ ልብስ ነው። ፈርስ የለውም። በጣም ደስ ይላል። ልስልስ ያለ ነው። ብዙ ጊዜ ያው ደመቅ ያለ ሰው፣ ቀላ ያለ ሰው እና ደግሞ ጠየም ያለ ሰው ሲለብስ ፍክት ብሎ ይወጣል፣ ቦግ ብሎ ይወጣል። ቆንጆ ነው። ለየት ነገር ስለሆን በጣም ቆንጆ ነው። ይህ ልብስ ሁለት አይን ነው። ሁሌ እንደምንናገረው ኳሊቲ ነው። መነኑ በጣም ቆንጆ ነው። ልስልስ ያለ ነው። ይህ ልብስ ከላይ በሚፈልጉት ሁሌ እንደምንናገረው አራት ማዕዘን ሊሆን ይችላል፣ ኦቪ ሊሆን ይችላል። ሰው በፈለገው ምርጫ ሰርተን የምናቀርብ ይሆናል። ይህ ልብስ እንደዚህ ቆንጆ አድርገን በምትፈልጉት ስታይል ሰርተን ሀያ ሺህ ብር ቆንጆ ቀለል ያለች ቀሚስ ነው። ይዘዙን፣ ቆንጆ አድርገን ሰርተን የምንልካላችሁ ይሆናል። ወደ ቀጣይ ልብስ እንሄዳለን። ቀጣይችን ልብስ የምናገኝ ይሆናል። ይህ ልብስ ደግሞ ያው ዛሬ ያመጣኋቸው ልብሶች ሻማንያቸውም በጣም ይለያል። ማለት ስራቸው ጥንቅቅ ብሎ የተሰራ ያለቀለት ነው። በዛ ላይ ውበት አለው። በጣም ቆንጆ ነው። ዋጋውም ያው ተመጣጣኝ ነው ከልብሱ ጋር ማለት ወጣ ያለ ዋጋ ውድ ነው የሚባል ሳይሆን ልብሱም ያወጣል የሚባል ልብስ ስለሆነ በጣም ቆንጆ ልብስ ነው። ይህ ልብስ በጣም ነው የሚያምር። ከሁን በፊትም ሰርቸዋለሁ። በጣም ከስተመሮች ወደውታል። እንደምታየው እዚህ ጋር ዝግዛግ ነገር አለው። ከዚህ ጋር መስቀል አለው ጎጆ ጎጆ ነገር የሚመስል ነገር አለው እዚህ ጋር መስቀል አለው መስቀሎቹ ጣል ጣል ጣል ብለዋል በቃ ውበቱን ፍክት ብሎ እንዲታይ ያደረገው ሞር እዚህ ጋር ያለው ነገር ነው መስቀሉ ቀይ መሆኑ ከሰማዩ ላይ ሰባ አራቱ እንለዋለኛ በሙያችን ከሱ ላይ ፍክት ብሎ እንዲታይ አድርጎታል እዚህ ጋር ያለው ብርቱካን በመቶ ቁጥር ጎልድ እንትን ይህ ግሪን ነገሩ ከብርቱካን ከለሩ ጋር ተወስሶ የሆነ ፍክት ብሏል እዚህ ጋር ያለው ከሻርቆ ላይ ያለው ነገር ደግሞ ፕላስ ፕላስ ያለው መስቀሎቹ በጣም ቆንጆ ናቸው። እንደምትታዩ በጣም ነው የሚያምረው። ያሩ ሰፋት ብዙ ጊዜ የሙሸራ እናቶች እንደዚህ ስፍት ያለ ነገር ደስ ይላቸዋል። ሞር ደግሞ ለወጣት ከላይ ምንም ነገር በለለው አሁን ብዙ ጊዜ እንደዛ ነው ስሪልኝ የሚሉኝ። አሁን የመጣ ብዙ ጊዜ እንደ ፋሽን ነገር ነው። እዚህ ጋር ምንም ነገር የሌለው ሆኖ ከታች ልክ እንደዚህ ስፍት ያለ ነገር ይፈልጋሉ። ያምራል ደግሞ ተሰርቶ ሲያልቅለት የበለጠ ውበት ይኖራል። በጣም ቆንጆ ነው ይህ ልብስ፣ እንደምታየው በጣም ውበት አለው፣ ሻይንም አለው እንደምታዩ በጣም ካሜራ ላይ ካሜራ ላይ ማይወጣ ብዬ። ሞር ደግሞ የዚህ ልብስ ከስፋቱ ባሻገር ደግሞ ነጠለው፣ ነጠለው ደግሞ እንዴት እንደሚያምር በጣም ያምራል። ነጠለው ስፋቱ ብዙ ጊዜ ሰው ነጠላ ነው ነጠላ ሰፊ ይወዳል። ብዙ ጊዜ ሁለት ተኩል ና ሁለት የሚሆን ያው የሽመና ሲሆን ሁለት ይሆናል። እኛ እራሳችን በጥልፍ ሲሆን ሁለት ተኩል የምናደርገው አንዳንድ ደግሞ ከዛ በላይ የሚሆን ስፋት ያለው አለ። ከልብሱ ባልተናነሰው እንደዚህ ልክ ቆንጆ አርገው ወጥተውለታል። በጣም ያምራል። ይህ ልብስ ቆንጆ አድርገን እናንተ በምትፈልጉት ሰርተን ባላችሁበት የምንልክ ይሆናል። ሰላሳ ስምንት ሺህ ነው ዋጋው ከልብሱ ጋር ሰፊም ስለሆነ ጥበቡ ልብሱ እንደምታዩ በጣም ቆንጆ ልብስ ነው። ጥርት ያለ ነው። ይዘዙን ምልክ ይሆናል። ወደ ኔክስት እንሄዳለን። ቀጣይ ልብስ እችንም የምናገኝ ይሆናል። ይች ልብስ ደግሞ በጣም ነው የምታምር። ከአሁን በፊት በቢጫና በግሪንም እንደገና ደግሞ በሆነ ሰባ አራት ነገር በሚመስል ክላል ሰርተነዋል። ብዙ ሰው ያውቀዋል፣ ካስተመሮች ያውቁታል። በጣም ያምራል። የሆነ አቀማመጡ ከታች ያለው ነገር ጥበብ ቀይ ነው። ከቀዩ ባሻገር ደግሞ ጎላ ብሎ የሚታይ እንለኛ ወርቀዘቡ ነው ወርቀዘቡ ነው በጣም እንዲያምር ያደረገው። ከወርቀዘብ ባሻገር ከለሮቹ ወርቀዘቦቹ ዘቦቹ ውሱስ ናቸው፣ እና ሻሂኑ ድምቅና ፍክት ብሎ እንዲወጣ ተደርጎ የተሰራው ያው ብዙ ጊዜ ስፍት ያለ ለሙሸራ እናቶችን፣ ለክርስትና ለክርስትና በፈርጥ ተደርጎ ከላይ ቶፕ ተደርጎ መሰራት ይችላል። ሰው በሚፈልገው እኛ እነሱ ይዘዙን እኛ እንጨነቅበታለን። ቆንጆ አድርገን እንሰራ ይሆናል። ይሄ አቀማመጡ፣ ዳይመንዶቹ፣ እዚህ ጋር ያለው ነገር፣ ዝግዛጉ፣ ሁሉ ነገሩ በጣም ያምራል። ዳይመንድ አጣጣሉ እዚህ ጋር ዳይመንድ አሞላሉ ውበት ሰጥቶታል፣ በደምብ። በዛ ላይ ደግሞ ትልቁ ነገር ያርቡ ስፋት ነው። ሲሰራ ሞላ ብሎ ልብሱ እንዲታይ ዙሪያውን ሲገጠም በጣም ውበት አለው። እነዚህ ዳይመንዶቹ ዙሪያ ሲገጠሙ በጣም ውበት አላቸው፣ ፍክት ብለው ይወጣሉ እና የአርቡ ስፋት ደስ ይላል። አሁን እንዳሳየውሽ እነዚህም ነጠላቸው በጣም ለየት ያሉ ናቸው። በጣም ሰፊ ነው ነጠላ ይታይሻ። ከልብሱ ላይ ባልተናነሰ ነው ያወጣለት ካፉ ማለት ይቻላል። ያው ብዙ ሰው ነጠላ ስለሚወድ ነው እንደዚህ አድርጌ ማሳያችሁ። ተቆጭቶ በደንብ ተሰርቶ ቆንጆ ሆኖ የሚታይ ይሆናል። ይሰራ ይሆናል። ያምራል። ሲያልቅ ያምራል። በደንብ ቆንጆ ሆኖ ይሰራል። እንደዚህ ቆንጆ አድርገን ሰርተን እንልክላችሁ ይሆናል፣ ባላችሁበት ቦታ። ይህ ልብስ አልቆለት ሰላሳ ሺህ ብር ቆንጆ ልብስ ነው። ዘዙም እኛ የምናደርስ ይሆናል። ሰርተን እንደቀጣ ይሄዳለሁ። ዶቃ ነው የምናገኘው። ይህ ልብስ በጣም ያብራል። ባለፈውም ሀፍ ሰርቼ ነበር ሰዎች በሌላ ዲዛይን፣ ይሄ ደግሞ በዚህ መቷልኛው እንደ አዲስ በጣም ቆንጆ ከለር ናቸው፣ በጣም ያምራሉ። እች ደግሞ ትለያለች። ከለሯ ሰማያዊነቷ ዶቃነቷ ድምቅ ያለ ነው። ከሰማይነት ባሻገር ወደ ዶቃ ከለር ተቀላቅሏል። የሚታይሽ ከሆኑ እዚህ ጋር ያለው ነገር አበባዎቹ ለየማቀፊያዎቹ ደግሞ እዚህ ጋር እነዚህ ያቀፉት ነገሮች በጎልድ ነው የተደረጉ። እዚህ ጋር ደግሞ ፒንክ ፒንክ ጣል ተደርጎባቸዋል። በቃ በጣም ደስ የሚል ልብስ ነው። በጣም የሚያምር ቆንጆ ለክርስትና እናቶች ሁሉ ነገር በደንብ ውበት ያወጣል። እኛም ብዙ ጊዜ ለከስተመሮች የምናገረው እዚህ ጋር ፈርጥ የምትፈልጉ ሰዎች እዚህ ጋር በጣም ሳይበዛ በጣም እንትን ሳይል ሳያንስ ቆንጆ አድርገን በፈርጥ የምንሰራላችሁ ሆናል። ፈርጥ የምትፈልጉ ሰዎች በጣም በፈርጥ ሲሆን ደግሞ እንደዚህ የሸመና ልብሶች ፍክት ብለው ይወጣሉ በደንብ እዚህ ጋር አበባ አበባ አሉ። እዚህ ጋር ደግሞ እንትን ናቸው ዳይመንድ ውስጥ ነው የተቀመጡ አበባዎቹ፣ እንዲያምር ያደረገውም ያ ነገሩ ነው። እዚህ ጋር ያለው ነገር ዳይመንዱ በፒንክ ተጠልፎ መሀል መሀል ላይ ቁጭ ቁጭ ብሏል። በጣም ነው የሚያምር። የአርቡ ስፋት የአርብ እቃው በጣም ሰፊ ነው ነው ምታዩ። እጅግ በጣም ቆንጆ ነው። በጣም ነው የሚያምር። በጣም ቆንጆ ነው። ፈርሱ ብዙ የለውም። ብዙ ጊዜም ፈርስ አለው የሀበሻ ልብስ። ይህ ግን ፈርስ የለውም። እኛም ስንሰራ ደግሞ እዚህ ጋር ለጫማ እንዳይዛ አድርገን ተደራቢ ነገር ስለምናደርግለት ያን ያህል እንትን አደለም። አሁንም የማሳየሽ ነጠላው ይለያል። ያው እንደምታዩ በጣም ቆንጆ በጣም ቆንጆ ነጠላ ነው። ስፋቱ ተቋጭቶ ተሰፍቶ ሲያልቅለት የበለጠው መጣፊያው ቆንጆ የሆነ በጣም ነው የሚያምረው። ቺ ልብስ በጣም ቆንጆ ናት። ያው ዶቃ የምትወዱ ሰማያዊ የምትወዱ ሰዎች እንዲሁም ለተለያየ ፕሮግራም ስትፈልጉ እኛን ተመራጭ እንድታደርጉ እንላለን። ቺ ልብስ በጣም ቆንጆ ናት። ለምትፈልጉት ዲዛይን እናንተ ዘዙን እኛ ሰርተ የምናቀርብ ይሆናል። ይች ልብስ ዋጋዋ ሀያ ሁለት ሺ ብር፣ ሀያ ሁለት ሺ ዋጋውም አሪፍ ነው። እንደ ጥበቡ ብዛት አይደለም፣ ተመጣጣኝ ሰፊ ነው እንደምታየው። ጥበብ ለምንም ፕሮግራም ቢሆን ልብስ ነው። አዎ፣ በደንብ ያምራል። እሺ፣ ወደ ቀጣይ እንሄድ። ቀጣይ የምናገኘት አሁን የዶቃው አይነቱ ነው። ዲዛይኑ ትንሽ ይመሳሰላል ለዛ ጋር፣ እዚህ ጋ ግን ለየት ይላል ደግሞ የዚህ ከለር ለየት አረንጓዴ ማቲዩ ፒንክ ማቲዩ ፒንኩ ላይት ፒንክ ነው እዚህ ጋር ደግሞ አረንጓዴ የምታየው አይደለም በወርቀ ዘብ ነው የተወሰወሰ ብልጭልጭ ነገር አለው እንደምታየው ያው ካሜራ ላይ ፍክት ብሎ ካልወጣም የቢ ብዬ ነው ሻይን ያደርጋል በደንብ አበባዎቹ አቀማመጣቸው እከ በአራት ማዕዘን ተሰርተው እንደ አዲስ ነው አበባ ፍልትው ብሎ ይወጣለት እዚህ ጋር ነጭ ነጭ ነገር አለው እዚህ ጋ ያለው አቀማመጣቸው እንትን አቀማመጣቸው እቃቸው ምናምን ስራቸው በጣም ያምራል። ያው ብዙ ጊዜ ሸማኔዎች ሲሰሩ በጣም ይጠነቀቃሉ። በጣም ጥንቅቅ ብሎ ነው ያለቀለት ሁሉ ነገር በጣም ያምራል። ልክ አሁን እንዳሳየዎች ልብሶቹ በጣም ያምራሉ። ስፋቱ ጥበቡ፣ ስፋቱ በጣም ቆንጆ ነው። በጣም ደስ ይላል። እጅግ በጣም ውብ ነው የልብስ እንደምታዩት ከለሩ በጣም ያምራል። ጮክ ያለ አይደለም ያለ ዝም ያለ ነው። ጊዜ ዝም ያለ የምትወዱ ሰዎች በጣም የሚያምር ልብስ ነው። ያው በጣም የደመቀም አይደለም፣ በጣም የፈዘዘም አይደለም። በጣም ቆንጆ ነው። ነጠላዋን እንደምታያት አበባዋ ዲዛይን ብቻ ነው የወጣችላት። ቀጠን ብላ ቀጠን ብላ ሊወጣችላት፣ በጣም ሰፋ ያለ ባይሆንም አበባ ብቻ ነው ዲዛይን የወጣት። በጣም ቆንጆ ነው። በጣም ታምራለች። ች ልብስ እንደምታያት ለዝግጅት የሚሆን ነው። ለብዙ ነገር፣ ለክርስትና ለምትፈልጉት ምናምን ይሆናል። አሁን ለልደትም እያለ ሰው እየመጣ ነው። ለብዙ ነገር የሚፈልጉት መሆን ይችላል። በጣም ያምራል ልብስ ቆንጆ ነው። ሀያ አምስት ሺህ ብር ቆንጆ አድርገን እንሰራላቸው ይሆናል። ዋጋው ተመጣጣኝ ነው። ከልብሱ ጋር በጣም ያንሳልም በጣም ይበዛል የሚባል አይደለም። ይዘዙን፣ እኛ ቆንጆ አድርገን ሰርተን የምናቀርብላችሁ ይሆናል ማለት ነው። ወደ ቀጣይ የምንሄድ ይሆናል። ወደ ቀጣይ ስንሄድ እች ልብስ እናገኛታለን። ይቺ ልብስ ደግሞ ደረጃ ነች። በቃ ወድጃት ነው ያመጣኋት። ቢቢ ከስተመሮች ከወደዳችኋት እዘዙኝ። ለየት ያለች ናት፣ በጣም ታምራለች። ግሪን ናት። የሆነ በቃ ከለሯን የምትለይላት ነገር የለም፣ በጣም ታምራለች። ነጭ አላት፣ ወርቅ ዘብ አላት፣ ቀይ አላት፣ ብርቱካን ከለር አላት፣ ግሪንም አለው፣ የሌላት የለም። ከዛ ደግሞ ከደረጃነቱ ባሻገር ከዚህ ጋር ያሉት ነገር ልክ እንደ ደረጃው ነው፣ ግን የሆነ ፈርጥ ፈርጥ ነገር የተጣለባቸው መስቀሎች ማለት ነው። መስቀሉ ፈርጥ ፈርጥ ፈርጥ ሆኖ ነው የተቀመጠው፣ ልክ እንደ ጌጥ እዚህ ጋር ያለው ነገር ዋንጫ ዋንጫ ይመስላል። ከዛ ደግሞ ዳይም እንዳለው ከዛ ደግሞ መስቀል መስቀል አለው። በቃ በጣም ምታምር ደሳት በጣም ትክት ያለ ማለት የሆነ ድምቅ ብታረጋት ደስ ትላለች። ሻይነቷ ለየት ያለ ነው። በቃ ይህ እንደ ተለመደ አይነት ልብስ አይደለችም። በቃ ወጣ ያለች ልብስ ናት። በጣም ቆንጆ ልብስ ናት እች አርቧም በጣም ደስ ትላለች። እንደምታያት ነጠላዋ ቅልል ያለ በጣም ነው። አራት ማዘን አራት ማዘን ተወላታ ልክ ከልብሱ ያለችው አንዷ ዲዛይን ጫፍ ላይ ያለችው ነው። ታችለች መነኑ እንደምታየው ጽድት ያለ ነው። ጥቁር የለው ምን የለም። ቆንጆ ነው። ኳሊቲው ቆንጆ ነው። ሁለት አይነ ነው እንደምንናገረው ብናናገረው ለስለስ ያለ ነው። በጣም ደስ ይላል። ቆንጆ ነው። አሁን ይተሰርቷል አልቆለች። ስንት ነው? እቺ ተሰርቶ አልቆላት 18 ሺህ ብር 18 ሺህ አዎ፣ በምታያት በጣም ነው የምታምረው። እዘዙን እናንተ እኛ በፈለጋችሁት ቆንጆ አርገን እንሰራላችሁ፣ ይሆናል። እሺ መልካም። እሺ ሌላስ? እሺ ወደ እስቼ እንሄዳለን። እቺ ልብስ ደግሞ በጣም ቆንጆ ልብስ ናት፣ ቀይ ናት። አ የሆነ በቃ ጥበብ ስታይ ወይ አንተን ቢልሽ ምን ይመስልሽ ነገር አለ? ታምራልሽ። ጥቆር ካለር መኖር ደሞ የዳይመንድ አቀማመጡ በጣም በሰፊ ሆኖ አበባ መሀል ላይ አለ። ከዛ ደግሞ የራሱ የሆነ ዲዛይን ያስቀመጡለት ነገር አለ። እዚህ ጋር ያለው ነገር እዚች ጋር በጣም ታምራለች። የሆነ ያላለቀ ነገር ያላት ይመስላል። ያላለቀ ነገር ያለው የሚመስለው ደግሞ ዙሪያ ሲገጣጠም ውበት ይኖረዋል። ቆጆ ነው። እች ልብሷን በወራጅ ብትሰራ ሞር ደግሞ ከላይ ከአንገት በላይ አሁን እንደመጣ በሼፕ ነገር በባዶ ሲሰራ በጣም ያምራል። ሀሳብ ያው ይሄ ነው ደግሞ እነሱ በሚፈልጉት ማሰራት ይችላሉ። አርብ አርብናት ለየት የሚያርጋት ነው። ስፍት ብላ የምትሰራ ጥርት ያለች ናት። በጣም ቆንጆ ነው። እንደምታዩ ጽድት ያለ ነው። በጣም ያምራል። ያርብቀው ስፋት አለው። ብዙ ጊዜ አሁን ቀጭ ልብሶች አርብቃቸው አይሰፋም። በጣም ሰፊ እንደምታዩ፣ በጣም ቆንጆ ናት። ነጠላው ከልብሱ ባልተናነሰ ወቶለታል ልክ ቆንጆ ቀልል ያል እንስ አርገው ዲዛይኗን ሙሉዋን ያስቀመጧት፣ በጣም ቆንጆ ነው፣ ደስ ይላል። እች ልብስ በጣም አሪፍ ልብስ ና ካሁን በፊት በጎመን ነገር ሰርተናት አልኝ ና በጣም ቆንጆ ልብስ ና የሚያምራል። ቀይ ነው በጣም ቆንጆ ነው። ለገና ይሆናል፣ ለብዙ ነገር ይሆናል፣ ለሁሉ ነገር ይሆናል። ፍክት ያለች ና ቆንጆ ነትም ለምን በደንብ ደመቅ የሚያደርግ ልብስ ነው ና እች ልብስ እናንተ በምትፈልጉት ዘዙን አድጎላት፣ አስራ ስምንት ሺህ ብር ናት። አስራ ስምንት ሺህ መልካም ቆንጆ ነው ዋጋው። እሺ፣ እቺ ልብስ ደግሞ እንደምታዩት ቆንጆ ልብስ ናት። አዎ፣ ከለሯ ዝም ያለ ነው። በጣም ወጣ ያለ ከለር ነው ያለው። ለየት ያለ ነው። ደማቅ የሚባል ማለት ከለርፉል የሆነ በቃ ደስ የሚል ማለት። ከለሮቹ ከተለያየ ነገር ተወጣቶላቸው ግን ከለሮቹ እንዲያምር አድርጎታል ልብሱን። ቡኒኝ ነገር አለው፣ ብርቱካ ነውም አለው። እዚ ጋር ደግሞ አረንጓዴ ውሱስ ፍዝዝ ያለ ነገር አለው። እዚ ጋር ያለው ፍሬሞቹ አቀማመጣቸው በጣም ሊይት ያደረጋቸው ማፈኛቸው፣ እዚ ጋና እዚ ጋር ያለው ማፈኛ ውስጥ ላይ ያለው ነገር እንዲታይ አድርጎታል። እነዚህ አበባ አበባዎቹ ከአበባ ደግሞ እዚ ጋር ያለ እንደዚህ ሰርቷል፣ እንደዚህ ሰርቷል። ጠቀም ነው። ቆንጆ ዲዛይን ነው ስታይሏም። ስፋቱ ጥበቡም ሰፊ ነው። እንደምታዩ አርብቀው ምናምን በጣም ቆንጆ ነው። እጅግ በጣም ነው የሚያምረው። ቆንጆ ልብስ ነው። እንደዚህ ታዩ። ነጠላውም ቀደም እንዳሳየውሽ ይህም ሰፊ ነው ነጠላው። ደስ ሲል በጣም ያምራል ነጠላው። በደንብ ሰፊ ነው። ነጠላዎቹ በጣም ሰፊ ሰፊ ናቸው። ለማጣፊያ ማሱም ዲዛይናቸውን በጣም ያምራል። ልክ የሆነ የወጣላቸው ቦክሶች ከቦክሱ ባሻገር ደግሞ ማፈኛውን እዚጋ አስቀምጠውታል። በጣም ነው የሚያምር ይሄ ልብስ አልቆለት 45 ሸበር ነው 45 አ እንደ ልብሱ ነው ዋጋው። ትንሽ ተወደዋል። ይሄ ግን መወደድ ሳይሆን ልብሱን እዩ፣ ጥራቱን፣ ስፋቱን፣ ያርፍቀውን ከለሩን በጣም ቆንጆ ነው። ከዛ ከዋጋው ጋር ተመጣጣኝ ነው። አዎ፣ አይ፣ እንደ ዕቃው አመጣጥ ነው ዋጋው። ያው ከስከውን አንጻር ትንሽ ዋጋው እንትን አለ ነው እንጂ ቆንጆ ነው። እንደ ሸማኔዎቹ እንደምናመጣው ዋጋ እያንዳንዱ ሸማኔ የሚያመጣው ኳሊቲ ጥራቱን ጠብቆ ስለሆን ያንም ይለያየውና ቆንጆ ልብስ ነው። ያው ይዘዙን፣ ያ በምትፈልጉት ሰርተን እናቀርብ ይሆናል። ወደ ቀጣይ እንሄዳለን። ያለ ልብሶችን ማሳያችሁ ይሆናል። አሁን ማሳያችሁ ደግሞ የራሳችን የቤታችን ዲዛይን ነው። ቆንጆ ልብሶች ነው ማሳያ። ይህ ልብስ በጣም ያምራል። በጣም ቆንጆ ልብስ ነው ደብታይም ፈርጣለሁ ፈርጥ የፍርጥ ልብስ ነው። ከለሩ ዋው፣ በጣም ነው የሚያምር። ብስ ሰው ነው የወደደው። ጮኪ ያለ አይደለም፣ በጣም ያምራል። ያው ብዙ ጊዜ እኛ ምን የምንሰራቸው በዱባይ ክር ስለሆነ ከለራቸው በጣም ነው የሚመጣው። ፈርጦቹ እዚህ ጋር የገቡለት ልክ ጎልድ ናቸው። ከክሩ ጋር ተመሳሳይ ነው። እዚህ ጋር ዲቴል ነው ያደረግንበት። ከዝግዛጉ ላይ ሙሉ ዲቴል ነው ያደረግንበት። እዚህ ጋር እንደምታዩ እነዚህ እንትን ናቸው። ሲንቀሳቀሱ ነው የሚታዩ እንጂ ዝም ያሉ ናቸው አይታዩ ግን፣ ዲቴይል ነው ያላቸው። እዚህ ጋም አላቸው እዚ ጋ እንደምታዩ ቆንጆ ልብስ ነው። ይህ ልብስ እንደዚህ ቆንጆ አርገን ዲቴይል ሰርተን እንለታል። እዚ ጋ ደግሞ አለው መነን፣ ከዛ ደግሞ እዚ ጋ ገበር አለው። ገበሩን ገልብጠን የምናደርገው በጣም ጮክ እንዳይል ነው። ይህ ልብስ በሶስት አይነን የተሰራው ነገቱ ዲዛይኑ በጣም ያምራል። አራት ማዘን ቢናት ትንሽ ወደ ላይ ከተት ትብላለች። ይህ ሙሉ ስለሆነ ሼፑ ነው። አወራረዱ በጣም ቆንጆ ነው። አሁን ይሄ ለሰው ላይ ማለት ከከስተመሯ ካዘዘችው ላይ በልኬታዋ ስለሆን ሲደረግ ያምራል። በደምብ ፊት ያደርጋል። በጣም ያምራል። ነጠላው እንደምታዩ በጣም ቆንጆ ነው። ብዙ ጊዜ እኛ ጥልፍ እንደዚህ ስንታዘዝ ነጠላውን ሁለት ተኩል ነው የምናደርገው። ሰፊ ነው የምናደርገው። ጽድት ያለ ነው መነኑ። ከዛ በላይ ደግሞ ቅርጹ አወጣጡ ይታይሻላል። ስታይሉ እንዴት እንደወጣለት ከልብሱ ላይ የሆነ ዲዛይን ወጥቶለታል። በጣም ነው የሚያምር። ብዙ ሰው ነው የወደደው ይህን ልብስ። በጣም ቆንጆ ልብስ ነው። ነጠላው ረዥም ነው። ለማጣፊያንስ ይህ ልብስ ቆንጆ ነው። እንደምታዩት እንዲህ ብሎ ለሙሽራ፣ ለዝግጅት በደንብ የሚሆን ልብስ ነው። ግልጥ ያለ በጣም የሚያምር ልብስ ለተለያየ ፕሮግራም መሆን የሚችል ነው። ለልደትም ይሆናል። ቀለል ያለ ነው። ትልቅ ጥልፍ አይደለም። ለሙሽራም ይሆናል። ለሽምግልና፣ ለሁሉም ፕሮግራም ይሆናል። በደንብ ቆንጆ ልብስ ነው። እናንተ በምትፈልጉት ዲዛይን ቀየራችሁ መሰራት ይችላል። ይህ ልብስ ጥንቅቅ ብሎ እንደዚህ ቆንጆ ነው አልቆለት ሀያ ስምንት ሺህ ብር ነው ዋጋውም። ያን ያህል ትልቅ የሚባል አይደለም፣ ከልብሱ አንጻር ስታየው ተመጣጣኝ ነው። ይዘዙን፣ እኛ እንደዚህ ቆንጆ አርገን የምንልክላችሁ ይሆናል ባላችሁበት ቦታ። ወደ ቀጣይ ስንሄድ ወደ ቁርባን ልብስ ነው የምንሄደው እና ይህ ልብስ በጣም ያምራል በጣም ሁሌ እንደምንናገረው በሶስት አይነት የምንሰራው ጥልፍ ሲሆን ይህም ሶስት አይነ ነው። መነኑ ኳሊቲ ነው። በጣም ያምራል። ጽድት ያለ ነው። ቆንጆ ልብስ ነው። ይሄ ሹራብ ስራ ነው። ሹራብ ስራ ሆኖ እጅጌ ሙሉ ነው። እዚህ ጋር አራት ማዕዘን ቢ ነው አወራረዱ። በጣም ያምራል። ይሄ ሀብል ነው የሚመስለው፣ የሚደረግበት ጫፍ ላይ የሚደረግበት ጌጦቹ ሀብል መምሰሉ ልብሱን ውበት ሰጥቶታል። በጣም ያምራል። ይህ ልብስ በጣም ብዙ ሰው ነው የወደደው። ቆንጆ ልብስ ነው። ዋጋውም ያን ያህል የተጋነን አይደለም ከሌሎቹ ልብሶች ከምንናገራቸው፣ በጣም ቆንጆ ሲምፕል የሆነ ደስ የሚል ልብስ ነው። ይህ ልብስ እንደዚህ ቆንጆ አድርገን እናንተ ደግሞ በምትፈልጉት በራሳችሁ ዲዛይን ሰላሳ ሺህ ብር ነው ሰርተን የምናደርስ ይሆናል። ሰላሳ ሺህ ብር። ቀጣይ የምናገኘው ልብስ ነው። እጅግ በጣም ቆንጆ ልብስ ነው። ዲዛይኑም ብዙ ቦታ የለም የራሳችን ልብስ ነው። በጣም ያምራል። ማለት ያው ብዙ ቦታ ላይ የሚገኝ ልብስ አይደለም። አዲስ ዲዛይን ነው። በጣም ቆንጆ ልብስ ነው። ታምራለች። በጣም ያምራል። በጣም ይህ ልብስ ከታች እንደምታዩ የፈርጥ አቀማመጡ በጣም ያምራል። ዲቴል ነው የገባለት። በጣም ብዙ ፈርጥ ነው ያላቸው። እዚህ ጋር ዝግዛጎቹ እንዳለ ሰንሰለቶቹ በፈርጥ የተሞሉ ናቸው። እዚህ ጋር ያለው ነገር በፈርጥ ነው የወረደው። እዚህ ጋር መስቀሎቹ እንዳለ ክቡ ላይ ሙሉውን ገብቶለታል። ይሄው ዲቴል ነው የተቀመጠው። ፈርጡ በጣም ያምራሉ። ሲንቀሳቀስ ሞር በጣም ውበት አለው። በጣም ባይንቀሳቀስም ከርቀት የሚታይ ነገር ነው። ከለሩ ተወስሶለት ነው፣ በጣም ያምራል። እዚህ ጋር አወራረዱ እዚህ ጋር ደመቅ፣ እዚህ ጋር ፈዘዝ እያለ ነው ወደ ላይ ሄደው ከታችም ሲመጣ ልክ እንደዚህ እያለ ነው የወረደው። ከለሩ ለየት ያለ ነው። በጣም ጮክ ያለ አይደለም፣ በጣም ፈዘዝ አይደለም፣ በጣም ቆንጆ ነው። ወርቀ ዘብ አለው፣ በወርቀ ዘብ ነው የተወሰወሰው። እንደምታየው ቆንጆ ስስ ነው። ብዙ ጊዜኛ የፈርጥ ልብስ ብዙ ሰው የሚጠላ ወፈረብን ስለሚል ነው። ይሄ እንደምታየው በጣም ስስ ነው፣ ቆንጆ ነው፣ ልስልስ ያለ ነው። ውስጡም እንደዚህ እንደምታየው መነን ተደርጎለታል። ከዛ ደግሞ ገበር አለው። በጣም ያምራል ይህ ልብስ። ይሄ ሶስት አይን ነው። ሁሌ እንደምንናገረው እንዲችል ተደርጎ ነው የተሰራው። ጥልፉ እጅግ በጣም ውብ የሆነ ልብስ ነው። ልብስ በጣም ደስ ይላል። ቆንጆ ልብስ ነው። ለክርስትናም ሊሆን ይችላል፣ ለሽምግልና፣ ለተለያየ ፕሮግራም ምርጫችሁ ብታረጉት በጣም ቆንጆ ልብስ ነው። ይህ እንደ ከስተመሬ ያዘዘችኝ እንደ ትዕዛዜ ነው። እንደዚህ ቆንጆ አድርጌ የሰራውላት ሞር ሷስታደርገው ፊት ያደርጋል ብዬ አስባለሁ። በጣም ያምራል። የአንገቱ አወራረድ እዚህ ጋር ያለው ነገር በጣም ያምራል። ቆንጆ ነው። ሰንሰለቱ አወራረዱ፣ እዚህ ጋር ቢነ የፈለገችው ቢነ የተደረገላት እዚህ ጋር ወረድ ብሏል። እዚህ ጋር እጅጌው በላስቲክ ጥቅጥቅ ነው የተደረገላት ያው የራሷ ፍላጎት ነው። ላስቲክ ጥቅጥቁ እናንተ ደግሞ በምትፈልጉት ዲዛይን ቀይረን እንሰራላችሁ። ይሆናል ከከለሩ ጋር ቆንጆ የሆነ ልብስ ነው፣ እጅግ በጣም ውብ አድርገን እኛ ደግሞ ሰርተን እንደዚህ ቆንጆ እናደርስላችሁ። ይሆናል ይሄ ልብስ አልቆለት ስልሳ ሺ ብር ነው ዋጋው። ብዙ ጊዜ የጠልፍ ሁሉ ጠልፍ የፈርጥ ልብስ ፈርጥ ሁሉ ገብቶለት ጊዜም ሰዓትም ሁሉን ነገር እንትን አድርገን አመዛዝነን ነው ዋጋ ያወጣንለት። ያን ያህል በጣም የተጋነነ ከባድ ዋጋ የሚባል አይደለም። ዘዙን እኛው ቆንጆ አርገን የምናደርስ ሆነ ነው። ደግሞ ለዝግጅት በደንብ የሚሆን ልብስ ነው ልብስ ነው፣ ያምራል። የራሴ የሚያደረግኩት ልብስ እንደዚህ ብዙ ጊዜ አሁን ወራጅ ደግሞ ልክ እንደዚህ በጥልፍ ፋሽን መጥቷል። ብዙ ከስተመሮች እያዘዙኝ ያለ ልብስ ነው በጣም ያምራል። ይህ ልብስ በጣም ነው የሚያምረው። ከለሩ ወይነ ጠጅ ነው። በጣም ደማቅ የሚባል አይደለም። እንትንም ተወስሶበታል። በጣም ያምራል አወራረዱ ፈርጡ የገባለት ዲዛይን ከታች መስቀሉ ከዛ ዙሪያውን ደግሞ መስቀል ገብቶለታል። ጣልጣል ያሉ መስቀል አክሊል የሚመስሉ መስቀል ገብቶለታል። ውበት አለው በደንብ በጣም የሚያምር ይህ ልብስ ከኋላው ዲዛይኑ የኋላው ዲዛይን ያምራል ያምራል፣ ለየት ያለ ከዛ እዚህ ጋር ላስቲክ ጥቅጥቅ ነው። እዚህ ጋር ደግሞ አወራረዱ። አወራረዷ ቪናት ከቪ ባሻገር ደግሞ እዚህ ጋር የወረደበት መንገድ በጣም ውበት እንዲሰጠው አድርጓል። በጣም ልክ እንደዚህም ከፈለጋችሁ ምንሰራ ይሆናል። የአንቺም ልብስ በጣም ያምራል፣ ቆንጆ ነው። ልክ እንደኛ ወራጅ ነው፣ እንደኔ አንድ አይነት ነው። መስቀሉ ምናምን ግን የሚለየው ዲዛይኑ ነው። ያንቺም አገባቡ እዚህ ጋር ያለው ፈርጥ በጣም ዲቴል የሚባልም አይደለም፣ ያነሰም አይደለም። በቃ ቀስ ያሉ ፈርጦችን የገቡበት ሲንቀሳቀስ ነው ውበት ያለው በደንብ ስፋቱ ሁሉ ነገሩ በመስታር ነው የተሰራ። በጣም ቆንጆ ነው። የኋላው ላስቲክ ጥቅጥቅ ነው። እጅጌ ሙሉ ነው። ያንቺ እጅጌ ሙሉ ነው። ላስቲክ ጥቅጥቅ ነው። ሼፕ ነው። በጣም ያምራል። የአንገቱ ዲዛይን እንደምታዩት ቆንጆ ነው። ለየት ያለ ነው። ዩ ነገር ናት። በጣም ያምራል። እዚህ ጋር ያለው ስፋት ሁሉ ነገር ያምራል። ሰው ያው እንደራሱ ምርጫ ነውና እንደዚህ ደግሞ እንደዚህ መስራት እንችላለን ይዛዙና። ታምራለች እኔም ወድጃት አለው። ቆንጆ ናት። መስቀሉ ሁሉ ነገር ከታች ያለው ነገር በጣም ውበት አለው። በጣም ውብ ተደርጎ ነው የተሰራ ወድጆ አለው። ቆንጆ ቀሚስ ነው ተመልካቾች፣ የሚሄዱት ተስፋ አደርጋለሁ በአካል መጥተው ደግሞ ሲሆት የበለጠ ውበቱን ማየት ይችላሉ። እና ለዛሬ ቆንጆ ቆንጆ ቀሚሶችን አሳይተሽናል። መተው መግዛት ለሚፈልጉ ደግሞ ስልክ ቁጥርሽን አድራሻሽን እንደዚሁ ተናገሪ እሺ። አድራሻ ሃያ ሁለት ወርቁን ጻፊ ፊት ለፊት አንደኛ ላይ ጸደ ጥበብ ይምጡ አለነ። ስልክ ቁጥር 0964329595 ይደውሉ፣ መተው ማየት ይችላሉ። አለ ተመሰግናለን። እሺ ጸደ እሺ። ተመልካቾቼ ለዛሬ ያዝኩላችሁ ፕሮግራም ይሄንን ይመስል ነበረ። እንደምትወዱት ተስፋ አረጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ጨርሰንብት